እንደገና ደግሞ በጣም ሲደጋግሞ ሲሞክር ሲሰራ ራሱ ማለት ነው፣ የሚያነሰው ሌላ ሰው ነው። ሌላ ሰው አንስተው ሳይድ ሳይድ የታነከ የሳይድ ስልክ ነው ሲል፣ አንተ ራሱ ማን ናችሁ? ማን ነው ሳይድ? አንተ ማነክ? ደዋዩን ጨርሷል፣ ጭራሽ አንተ ማን ነህ? ቅድም ራሱ ልጁ ሲነግረኛ ሰምተሻል እንዴ? እሱ አንተ ማነክ ምናምን እያለ ነው ማለት ነው። እና ሰይድ አውቆ እንደዚህ ያደርጋብሽ ታስቢያለሽ? አይ አውቆ የሆነ ነገር ባይሆን እንዴት እንደዚህ እኔ ልጆችሽ ነው የምር ሰው ሲነግረኛል። እኔ ሄጄ እሷ ተሸፍና ተሸፈኝ ነው ቤት ቤቴ ያርኩትና ተሸፍና ቤቴ እንደመጣችው እኔ ሳልሸፈን ያለችበት ድረስ ሄጄ እገላታለሁ በቢላ ነው ምናምን የሄደው ያለች ራሷን እንደ አንድ ካራክተር እየቆጠረ እየቆጠረች ነው ማለት ነውና አሁን እንት በጣም መጀመሪያ ባሏን ነው ማፈልግ ያለባት እኔን ሳይሆን አሁን በዚህ ሰዓት እኔም ማለት ነው እልኬን አሁን የምናደድበት ነገር ሁሉ ጥፍት ብሎ የት እንደሄደ አላውቅም። በቃ ሠኢድና ሠኢድ የት እንዳለ ብቻ ነው ማቆም ፈልገው ማለት ነው። ጀመር የእናንተ ነገር እኮ ይደርሳል፣ እሱ ከተገኘ በኋላ ነው ማለት ያለባችሁ። አሁን ትኩረታችሁን እሱ መፈለግ ላይ ነው እንዴ። ስልኩ ጠፋ፣ ሲደወል ሌላ ሰው ነው የሚያነሳው ምናምን እና ይሄ በጣም ምንትን ነገር ነው። አዎ በጣም ነው የሚደብረውና አሁን እሷ ይሄን ነገር ትታ ስለ ብርና ስለ እኔ ነው እያወራቻለች ማለት ነው። እና ደግሞ ጭራሽ በግዛ አንተ በግነህ ትላለች። እሱ በቃ አሁን አንቺ አንቺ ፍየል መሆንሽ ነው እውነቴን እኮ ነው እንደ እንደ በጣም ለምን ፈለጋት ነው መሰለኝ፣ አላቅም። እኔም በእርግጥ እንዲፈልገኝ አልፈልግም። በመጀመሪያ ደረጃ አርፎ እንዲቀመጥ ነበር። እኔ ማለት ራሴን መፈተሽና መረጋጋት ፈልግ ነበር። እንዴው የልጆች አባት ነው፣ ልጆች ለልጆች ይኖርላቸው። ስለዚህ አሁን እኔ የምፈልገው ምንድነው፣ በእናታችሁ እርዱኝ፣ አፋልጉኝ። ሳይድን ካያችሁት አውቆም እየተጫወተብኝ ከሆነ አሁን ለምሳሌ፣ ወይ ተናዶ። እኔ አሁን አንዳንዴ ምን አስባለሁ መሰለሽ? ምናልባት ምናልባት አገር አገር እየሄድኩ ስላስቸገርኩት ይህን ነገር እየሰራ ያለው አውቆ ነው፣ አንቺን ለማበሳጨት፣ እኔ ለማበሳጨት፣ ወይ ደግሞ ስልኩን አጥቶም ትናይ። ስለ ልጆች ያስብ እና ይደውልልሽ ነበረ። ራሱ እኮ በተለያየ ስልክ ሞክሬለት ነበረ፣ እና የኔን ስልክ ቢያንስ ያነሳልኝ ነበረ። እኔ እና አንቺ እንደምንገናኝ ምናምን አያውቅም ነበረ ማለት ነው እኮ። በእናትሽ እናታ ደንዴ ነው። በጣም ተጨነኩኝ። እንትናም ከ አሰላሙ አለይኩም ወረህመቱላሂ በረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ ከጓደኛዬ ጋር ነው የመጣሁት። አዎ፣ አሰላሙ አለይኩም ወረህመቱላሂ በረካቱ። እንዴት ናችሁ ቤተሰቦች? እንግዲህ ድሮ የምንተዋወቅ እዚሁ አዲስ አበባ ነው ያለሁት ማለት ነው። የድሮ ጓደኛ ዋቾች ነን። ስለዚህ ዛሬ እንግዲህ ሰሞኑን እሷ ጋር ነው ያለሁት፣ አንድ ላይ እየዞርን ነው ማለት ነው። አይደለ ዛሬ በጣም የሚገርም እንትን ሰምቼ ነበረ። አንቺ ራሱ ሰምትሻል አይደለ። ዛሬ ትን ሄደ ቪዲዮ እያየ ነው ነበር ማለት ነው። አንድ ላይ በጣም ነው የምትገርመው። እቺ ሾካካ ማለት ነው። እገልሻለሁ ምናምን ትለኛለች እንዴ አንቺ። እኔ እኮ በጣም ይገርመኝ ማለት ነው። ቤቷ ድረስ እጄ ያላወቀች ሴትዮ ገና ጎንደር ድረስ እመጣለሁ ትላለች። እንዴ አንቺ ልብ አለሽ ነይ። እኔ አንቺ ጎንደር ብትመጪ አንድ ሚሊዮን ሸልምሻለሁ። አይገርምሽም አንቺ? እስኪ ልብ አለሽ ነይ ጎንደር እንዴ ቤት ቤቷ ድረስ እጄ ያለው እኮ ቤቷ ድረስ እጄ ያላወቀች ሴትዮ ጭራሽ አገሬ ላይ መጣ፣ እኔ ልትገል ማለት ነው። አረ ባክሽ፣ የት ልብ አግኝተሽ ነው? አዲስ አበባ ነኝ። እሺ አንቺ፣ ልብ አለሽ ነይ፣ እኔ ያለሁበት ሆቴል ድረስ ነይ። አንቺ ልብ ካለሽ አግኝቼ ገላታለሁ ምናምን አላልሽም? ነይ እስኪ እኔ እጠብቅሻለሁ አዲስ አበባ። በዛውም ባልሽ ስለጠፋብኝ እያፋለሁ እየፈለኩኝ ነው ማለት ነው። በዛውም ባልሽ ጠፍቶብኝ ለራሴ የተጨንቀ ያለው ማለት ነው። አንቺ ግን በዚህ በጠፋበት ሰዓት ስለ ሠኢድ ማውራት ትተሽ እኔን እገልሻለሁ እኔን እንደዚህ ያደርግሻለሁ። በዛ ላይ ደግሞ ከሚገርምች ከሚገርምሽ ነገር ማለት ነው የቤት ኪራይ ማን ሊከፍልልኝ ነው? በሚሊዮን እንኳን ብር ሳታስቀምጥልኝ እንዴት ትጠፋለህ? አይ ሲጀመር ለሁለተኛ ሚስትም እኮ ማክበር አለበት እንዴና። እኔን ማክበር ተይና፣ እሱ መሻ መጀመሪያ ስለ ገንዘብ ነው የምታወራው። አይ እንደዚህ ማለት አይ ትሰምተሻለህ፣ ቪዲዮ መጀመሪያ ብር ሳታስቀምጥልኝ እንዴት አንቺ ብር ቢያስቀምጥልሽ ይጥፋ እኔ ብር መሽፈለኩኝ? ብር አልፈልግም። እኔ እሱ ሰላም ይሁን እንጂ ማለት ነው። እኔ እሷ ናት እንጂ የምትገርመኝ። እኔ ብር የት አለ እኮ ነው የምትለው። ብር ሰው ያስገባልኝ የቤት ኪራይ የምከፍል ነው ምናምን ትላለች። አታናድድሽም? እንደዚህ ዓይነት ሰው በረመዳን ምድን ነው ክፉ። አታናግሪኝ። ለማንኛውም ስርዓት ያዥ አረለም ለሚቀርና ጎንደር ድረስ መተሽ ልገይኝ እዛው ቤትሽ ድረስ አዳማ ብመጣ እንደዚህ ልጅ እንደ ለመርሹ ጠንቧ እንደምታረጋቸው እራሱ ያችን ያክል እንኳን አትነኪኝም ማለት ነው። ስለዚህ ዝም ብለሽ ባልሽን ፈልጊና አፈላልገው ማለት ነው እና በእናታቹ እንደው ተባበሩኝ። ሳይድ እየደወለ እየደወለ አይደለም ራሱ ማለት ነው፣ የሚያነሳው ሌላ ሰው ነው። ሌላ ሰው አንስተው ሳይድ ሰይድ የታለክ? የሰይድ ስልክ ነው። እናንተ ራሱ ማን ናችሁ? ማን ነው ሰይድ? አንተ ማነህ? ደዋዩን ጨርሷ፣ ጭራሽ አንተ ማነህ? ቅድም ራሱ ልጁ ሲነግረኝ አትሰምተሻል እንዴ? እሱ አንተ ማነህ ምናምን እያለ ነው ማለት ነው። እና ሰይድ አውቆ እንደዚህ ያደርጋብሽ ታስበያለሽ? አይ አውቆ የሆነ ነገር ባይሆን እንዴት እንደዚያ አንቺ እንትን እኔ ራሱ እንደዚህ እንደዚህ ያደርጋል ብዬ አላስብም። ግን እኔ አላቅም ምን እያሰበን እንደሆነ ማለት ተጨነቀኝ። እኔ እስከ ዛሬ ራሱ አለማግኘት ምናምን ቆጨኝ ማለት ነው። ባገኘሁት ኖሮ በቃ ማለት ብዙ ነገር አንዳንዴ እኮ ሰው እና ማለት ነው። አሁን ሠኢድ አቅህም ከሆነ በእናት ውጣ፣ ቢያንስ ስልክ አንሳና እኔ አዩ ራሱ በድብቅ አዩ ራሱ ያስጠየቅኩ ነበረ። አዩ ራሱ ጠፍቶባት እያበደች ነው። በነገራችን ላይ ቪዲዮ ላይ ብቻ እንዳይመስልሽ እገላታለሁ ያለችው ነው። የምር ሰው ሲነግረኝ እኔ ሂጄ እሷ ተሸፍና ተሸፍኜ ነው ቤት ያርኩትና ተሸፍና ቤቴ እንደመጣችሁ እኔ ሳልሸፈን ያለችበት ድረስ እጄ እገላታለሁ በቢላ ነው ምናምን ሄደው ያለች ራሷን እንደ አንድ ካራክተር እየቆጠረች ነው ማለት ነው። እና አዎ እውነት በጣም መጀመሪያ ባሏን ነው ማፈለግ ያለባት፣ እኔን ሳይሆን። አሁን በዚህ ሰዓት እኔም ማለት ነው እልኬን አሁን የምናደድበት ነገር ሁሉ ጥፍት ብሎ የት እንደሄደ አላውቅም። በቃ ሳይድ እና ሳይድ የት እንዳለ ብቻ ነው ማውቀው ፈልገው ማለት ነው። ጀመር እናንተ ነገር እኮ ይደርሳል። እሱ ከተገኘው በኋላ ነው እንዴ ያው ማለት ያለባችሁ አሁን ትኩረታችሁን እሱ መፈለግ ላይ ነው እንዴ። ስልኩ ጠፋ፣ ሲደወል ሌላ ሰው ነው የሚያነሳው ምናምን እና ይሄ በጣም ምንድን ነገር ነው። አዎ በጣም ነው የሚደብረው። እና አሁን እሷ ይሄን ነገር ትታ ተታ ስለብርና ስለኔ ነው እያወራች ያለችው ማለት ነው እና ደግሞ ጭራሽ በግዛ አንተ በግ ነህ ትላለች። እሱ በቃ ሆነ አንቺ አንቺ ፍየል መሆንሽ ነው እውነቴን እኮ ነው እንደ እኔም በጣም ለምን ፈለጋት ነው መሰለኝ አላውቅም እኔም በእርግጥ እንዲፈልገኝ አልፈልግም በመጀመሪያ ደረጃ አርፎ እንዲቀመጥ ነበር እኔ ማለት ራሴን መፈተሽና መረጋጋት እፈልግ ነበረ እንደ አዎ የልጆች አባት ነው ልጆች ለልጆች ይኖርላቸው ስለዚህ አሁን እኔ የምፈልገው ምንድነው በእናታችሁ እርዱኝ አፋልጉኝ ሳይድን ካያችሁት አውቆም እየተጫወተብኝ ከሆነ አሁን ለምሳሌ ወይ ተናዶ እኔ አሁን አንዳንዴ ምን አስባለሁ መሰለሽ፣ ምናልባት ምናልባት አገር አገር እየሄድኩ ስላስቸገርኩት ይህን ነገር እየሰራ ያለው አውቆ ነው፣ አንቺ ለማበሳጨት፣ እኔ ለማበሳጨት ወይ ደግሞ ስልኩን አጥቶ እንትን። ቢያንስ ለልጆች ያስብና ይደውልልሽ ነበረ። እኔ ራሱ እኮ በተለያየ ስልክ ሞክሬለት ነበረ እና የኔን ስልክ ቢያንስ ያነሳልኝ ነበር። እኔ እና አንቺ እንደምንገናኝ ምናምን አያውቅም ነበር ማለት ነው እኮ በእናትሽና፣ ታዲያ እንደ ነው በጣም ተጨነኩኝ እንተናም ያሲን ጋር እራሱ ኮ ከያሱ ጋር አሁን እራሱ ብዙ ጊዜ ሞከርንለት፣ ያሲን ብዙ ጊዜ ሞከርንለት፣ እኔ በተለያየ ስልክ ሞከርኩለት እና ለአንቺን እንትን ለማይለት ለማስፈራራት ያደረገው ነገር አይመስለኝም። አስቢ ው እስኪ ቢያንስ ልጆቹ ያስጨንቁታል። ና አንቺ እንትን ባይል ልጆቹን ቢያንስ ደውሎ እንትን ይልሽ ነበር። በሌላ ሰው አያስነሳም ነበር። አንቺን የሆነ ነገር ለማስደንገጥ፣ የሆነ ነገር ለማድረግ ብሎ እንደዚህ ነገር አያደርግም ነበር። ምክንያቱም ልጆች ይዘሻል፣ የእሱን ሕጻን ልጅ ይዘሻል፣ የምጠባ ልጅ ይዘሻል። ምናምን ና ልጆቹን በድንጋጤ የሆነ ነገር እንዳታደርግበት ስለሚሰጋ አንቺን የሆነ ነገር የሚያደርግ አይመስለኝም ና ይሄ ነገር እኔ እሱማ እኮ እኔ ለእንትና ራሱ እኮ አስደውዬ ነበር፣ ለጓደኛው ማለት ነው። አንድ ጓደኛ ያለው እዛ ኦሼ፣ ለእሱ ራሱ በሰው አስደውዬ ሳይድን ፈልገ ነው ነበር እንደውም እሱ ሲደወልለት ኦሼ ራሱ ምንድን ነው ያለው? ዩቲዩብ ልገዛ ፈልጌ ነው ዩቲዩብ ስለምገዛ እንደዚህ እንደዚህ ብሎ ነበረ። አይ እኔ ልጅቷ ዋሽታ እኔ ለምን እኔ እንዳልሆን ማለት ነው ልጅቷ የውሸን ቁጥር አፈላልግ ያገኘውን፣ ከዛ አስደወልኩበት። ሰይድ ጠፍቶብኝ ነው ዩቲዩብ ምገዛ ልጅ በውሽ ሳስደውልበት ምንድን ነው ያለ መሰለሽ? እሱም ጭራሽ ጎንደር ሂዷል እሱ ሊፈልገው እሱ ሊፈልገው ማለት ነው። ውሸቱን ይሁን እውነቱን ይሁን አላህ አለም። እኔ በቃ እኔም ለራሴ ጎንደር እጃለሁ ስለፈልገው እሱ ያለበትን አላቅም። ስልኩ ዝግ ነው ብኛል ሲል በቃቸው ብዬ ስልኩን ዘገውት ምክንያቱም እሱ ይሄዳል ብዬ ስለማላሰብ ማለት ነው። እና አሁን ምንድነው ባጭሩ አሁን ሳይድ ስለሄደ እኔ በእርግጥ ምንም እንደማይሆን አውቃለሁ ስልኩ ባይዘጋ ንድሮ ግን የፈረውት ምንድነው ስልኩ ዝግ ነው። ሳይድ ደግሞ ከሚገርምሽ ነገር ሪከርድ አስደ ሪከርድ በሰው እንኳን አስደርገበት አዋራኝ ምናምን ብለውት ማለት ነው ምንም መልስ የለም። አንዳንዴ ራይት ያደርጋል አንዳንዴ ከነጭራሹ አያረግም። አይገባም ማለት ነው። ዳታም አያበራ ማለት ነው። ዳታም እራሱ እንትን አንዳንዴ ራይት ያደርጋል። ገብቷል እኮ ግን አይመልስም። እኔ አሁን ያሰብኩት ወይ ሰውየው ነው ወይስ እኔ አላቅም ምን እንደሆነ። አንቺ የእህቴ ልጅ ቆሚና አንድ ቦታ ቅረጭ እንጂ የማተው ቦታ የማተው ቪዲዮ አሪፍ ነው ስላት የበለጠ አሪፍ ለማድረግ ነው። እንደምን ነው? አንድ ቦታ ቆሚ እንዴ ምን ትሽኮረመኛለች? ቁጭ ብለው። እኔ በነገራችን ላይ በእሷ ስልክ ደውል ብየው ነበረ፣ ቪዲዮ ስሰራ ማለት የእሷን ስልክ ያውቀዋል እሱ። አራዋክሽ ደውል በእሷ ስልክ ብየው ነበረ፣ ግን አልደወለም። እርግጠኛ ነኝ እኔ ግራ ገባኝ ማለት ነው። ማታ የሰራሁት ቪዲዮ ላይ ደውል በእሷ ስልክ እጠብቀሃለሁ ብየው፣ የእሷን ስልክ ራሱ እሷ ቅድም ስትወጣ ማለት ነው። አይ ስልኳን ያውቀዋል እሱ። ከእሷ ጋር ደዋወላሉ ከዚህ በፊት ማለት ነው። ስለዚህ የእሷን ስልክ ራሱ ስልኳን ራሱ ቅድም ስትሄድ አስቀምጪው ብያት ነው እኔ። ቢደውል አላላሳም እያለች ማለት ነው አንቺ። ማለት እኔ አልደወለም። እኔ በጣም ነው ግራ የገባኝ። ለምንድነው ማለት እንዴት አልደወለም? እሺ ስልኬን አሁን ያሁን የያዝኩትን ስልኬን አያውቀውም። የእሷን ስልክ በሷ ስልክ ደውል። ማን እንደሆነች ያውቃል፣ ከማን ጋ እንዳለው ያውቃል። አሁን ማለት ነው እኔ ለምን እንዳልደወለ ለምን በቃ ማለት ውስጤ ክፉ ክፉም ያስባል ደግ ደግም ያስባል። እና እኔ አላህን ምለምነው ምንድነው እንዳይጸጽተኝ በቃ ማለት እኔ በጣም ስለተንከራተተ በእርግጥ እኔ ዙር ብዬ አይደለም የዞረው ግን እና ሰላም እንዲሆን በቃ ማለት ውስጥ እየፈራ ነው። አሁን ደግሞ ዝም ሲል መጀመሪያ ውሸት መስሎ ነበር። አሁን ግን ዝም ሲል በጣም ውስጥ እየፈራ ነው። ምን እንደሆን ካወቅኩኝ በእርግጥ እሱ አገር አገር ቢከተለኝ የእኛን ትዳር ሰላም ያኖረዋል ማለት አይደለም። ያው ከ ከዚህ በኋላ ማለት ነው። አዩንም የምታያት ምናምን ሰይድ ከመጣ በቃ እንትናት በሉ እንዲከፋ አታድርጊው፣ በእናሽ እንዲሸሽ ምናምን፣ አንቺን እንት እንድልሽ አታድርጊው። እኔ ኢቨን ሁላ እኔ ፕሮግራም አዘጋጅላችኋለሁ ማለት ነው፣ ለሁለታችሁም። የምር አዎ፣ የምር እንዴ በና የመድረ እንትን ይለዋል አሁን ራሱ እኮ በጣም ባይከፈው የነክል ቀን ስልኩን አጥቶብሽ በእኔ ስልክ ስንሞክርለት በያሱ ስልክ ስንሞክርለት አንቺ ብን በጓደኛው በእህትሽ ልጅ ምናምን አልሽዋ ይህነክል እንትን እስክንል ድረስ ያው ጸጥታ ነው። እና ፕሪስ በእናትሽ ቢያንስ አንቺ አስበሽዋል። ልጆች ሲያድጉ ራሱ አይስከብትሽም አንቺን ራሱ ማለት ነው። እና ምንም እንትን እንዳትዪ ይመጣል። እንትን ከሚገርምሽ ነገር መጀመሪያ ሳይድ ያማረተችበት እሷ ናት። በነገራችን ገና ሳይወጣ ከአዳማ አንዴ በጓደኛ አስደውል አርጉዝ ነህ አትይር ስትል አንድ ጭራቅ የሆነች ጓደኛ አለቻት። እንደገና ደግሞ በቃ ይሞታል፣ እኔ እሱን ሬስ አልሰበስብም። እኔ እኔ ሲፈጠር ማን ሰይድ አንድ ነገር ቢሆን እሷ ሳቱን እኔ ቀድሜ እሷን እገላታለሁ። አንድ ላይ ነው የሚቀብራችሁ። መጀመሪያ ያሟረተችበት እሷ ናት። ሲፈጠር ቢመጣ ምንም አይሆንም በቃ ምንም የምታወራው ቪዲዮ ላይ ማለት ነው ሰይድ እኔ እሱ ከሚሞት እኔ እሞታለሁ። አንዴ በረኪና እዛ አንዴ ምን እዛ እሷ ናት መጀመሪያ ወደዚህ ወደ እኛ ቤት ማለት ነው ሞት ያመጣችው እሷ ናት። የሆነ ነገር ሲባል ሰይድ የመን መጣ አለ ሲላት ራሴን አጠፋለሁ። ሰይድ ስወያ ጋር የለም ሲላት ራሴን አጠፋለሁ። በቃ ለሁሉም ነገር ሰይድ ሽንት ቤት እገባለሁ ሲላት እቺ ሴትዮ ራሴን አጠፋለሁ። በዚህ ሰዓት ለምሳሌ በቃ ወይ ሰዓት ሰዓት ትፈጥራለች። በዚህ ሰዓት አንድ ሰዓት ካልሆነ አትገባም እገባለሁ ካለች ራሴን አጠፋለሁ። ሰይድ ወደ ገና ወደ ጎንደር ሄዳለሁ ማለት ነው

ከጎኗ ያለውም ሰው ችግር አለበት። አው ባይ ዘወይ ጓደኛዋን እኮ ሰው ልጅቷ ጓደኛዋ ራሱ የሆነች ሙጢ ነገር ናት። የሆነች ሲባጎ ስልባቦት ነገር ናት። እሷም ደግሞ ከእሷ የባሰች ነገር ናት። አው ንት የና ንዚ ያናግሩሻላ። እነሱ እኮ እንደዚህ ያናግሩሻል። እሷ ለብሯ ብላ ጭራሽ እኔ ጨምቄ ነው ማሰጣሽ እንደለምስ ጎንደር ድረስ መጥቼ እገልሻለሁ፣ እና ጓደኛዋን አንደኛዋን ስድቢያት ነበር እሷ እሷ ነው እንትን የምታረጊያት። እኔ እንደዚህ ያደርግሻለሁ። እኔ ሁለቱንም ባገኛቸው እንደዚህ እንደ እንትን እንደ ፍትፍት ፍትፍቼ ነው የምበላቸው። እውነቴን ነው የምልሽ። ጓደኛው መሰደው አይ ወሰይ ስለጠፋሰን ጓደኛዋን ጓደኛዋን ደግሞ ከሚገርምሽ እኔ አልደረስኩባት እራሷ ናት ቪዲዮ ራሱ ወደኋላ ኋላ ሰው ራሷ ቪዲዮ እንዲታይላት ብላ ሰደበች ደህና ነገር እንኳን ብታናገር ወይ ደግሞ ታረቁ ወይ ደግሞ የሆነ ነገር ሁለተኛ ሚስት መሆን ምንድን ነው እንደዚህ ያካበርሽው ምናምን ብላ እኮ መናገር ስትችል ሙልጭ አድርገችኝ ልጅቷ ሲፈጠር ሳትሳደብ ፊቷ ራሱ ይሳደባል ማለት ነው አሁን እቺ አሽቃባጭ የሰይድ ተብዩዋ ምንድን ነው የምትለው ሚሊዮኖች ብር ሳታስቀምጥልኝ እንዴት ነው የምትጠፋው? ምን አቅላታለሁ በእናትሽ። አሁን በዚህ ሰዓት ሰው ስለ ብር ያወራል እና የቤክራይ የምከፍለው በሰላሳ አምስት ሺህ ነው። እሷ ቤት አላት፣ እሷ የራሷ ብር አላት። እኔም ምላስ ነው ያገባችሁ ለብር ነው ቢሆን ነው እንዴ? አሰ ስለ ሚሊዮኖች ያስገባ ሳይስገባ ለምን ይጠፋል ይባላል። አንቺ ብትይ ትያለሽ። እስኪ ንገሪው አሁን። የእሱ መጥፋት ሳያሳስባት ጭራሽ በሚሊዮኖች እንዴት አልገባልኝም

ጨምቄ አንቺ ጨምቄ ምን ሰራ አይደል? ቃ አንድ አይደል እንተና ደልቸ ለእሱ ብላ አዝና ቢሆኑ እኮ እኔ ችግር የለውም እኮ እኔ ባሌን አታንከራችሁም። ባሌ እኔ ነው አግብቼዋለሁ። ለምን አትዘውም? ሰይድ እኮ ከእኔ የበለጠ ብትመቸው ነው ደግሞ። እንዳሰበችው ባታበሳጨው ጥሩ ብትሆን እኔ እርግጠኛ ነኝ ሰይድ እኔን ፍለጋ ሀገር ለሀገር አይንከራቹ። በረበረ ስላለች ነው እንደ የጠፋው የእውነት ፍቅር ቢሆን የፈለገው ማንኛውም ወንድ እንኳን ይቅርና እውነት አሁን ለመናገር ሠኢድ ምን አይነት ወንድ ቢሆን ነው ገና ሙሽርነቱን ሳይጨርስ ከሰው የተለየ ነው እንዴ? ሠኢድ እኔን ፍለጋ የሚዞሩ እሷ ስላልተመቸችው ነው። እሷ ጥሩ ብትሆን፣ እሷ ለትዳሮ ጎበዝ ብትሆን በሁሉም ነገር ምግብ እንኳን ስሰራ እኮ እኔ ባለፈው እንደው በጣም ነበር ያሳዘነች። ምግብ ስሰራ የሱመያን አያክልም ይለኛል። እኔ ይከፋኛል። እኔ እንደዚህ እኔ በረኪና አጣጣለሁ እኔ እንደዚህ እች ልጅ በቃ ማለት ሁሉም የራሱ የሆነ ሙያ ያለው አይደል እንዴ? ግዴታን የምችለው ምናልባት የአረብ ምግብ ብቻ እሷ ያበሻ ምግብ ከኔ በለጠ ትችላለች አይደል እንዴ? ስለዚህ ሰይድን ብትመቸው ብትንከባከበው ወንድ ልጅ በተለይ ሙሽራ ሙሽራ ሆኖ የመጀመሪያ ሲፈጠር ወንድ ልጅ የመጀመሪያ ሚስቱን መቼም አይረሳም። ሁለት ማለት ነው እሷ ጥሩ ብትሆን ለምን ማንኛውም ማንኛውም ወንድ ሙሽርነቱን እስከሚጨርስ የመጀመሪያ ምሽት ነው፣ የታወቀ ነው። ሳይሄድ ግን ማለት ነው ወሬ ያበዛውባችሁ ክፉ ነገርን በረመዳን አናገሩኝ። እንግዲህ ልጆቹም እዚህ ሜዳ ላይ ናቸው ማለት ነው። ዝናብም እየዘነበ ነው። ወደ ቤት ልንሄድ ነው። ለማንኛውም ያለ ነው ፍሬንድሽፕ ነው ማለት ነው። ቦታው በጣም ነው የሚያምረው፣ በጣም ያምራል። እና እንግዲህ ዞር ዞር ደክሞን ነው ቁጭ ያለው ማለት ነው። በቃ እና ለጓደኛዬም እንግዲህ እከፍትላታለሁ

እንግዲህ ከጓደኞቼ ጋር ይህን ሰሞን እያፈጠርኩኝ ደስ ብሎኛል። ብቻዬን አይደለም ማለት ነው የምጾም ቤተሰብ ጋር ብቻዬን ስለነበርኩኝ ነው። እና ለማንኛውም ወዳቸዋለሁ፣ አከብራቸዋለሁ። እንኳን ለኢድ እንኳን ለጓደኛዬ ለእሷ ዩቱብ ከፍቻለሁ። ይችን ቆንጆ ልጅ አሳድጉልኝ፣ ሰብስክራይብ አድርጉልኝ። ከታች ሊንኩን አስቀምጥላቸዋለሁ። ላይክ እና ሰብስክራይብ ያደርጋችሁ፣ አሳድጓት። እንግዲህ አብረን እንሰራለን ኢንሻአላህ። አብረን አዩንም ቦጫጭቀናል ማለት ነው። ለምን እሷን ጓደኛዋን እዛ መጣች፣ እኔም ጓደኛዬን እየመጣሁ፣ ስለዚህ ተውኝ ብዬ ተውኝ ተውኝ ብዬ እምቢ ስላሉኝ ነው። ለማንኛውም ሳይድ ሜይ ናይቶ እንዴ፣ ዳወለለ እንግዲህ ሳይድ፣ በዚህ ከዚህ በኋላ ስለ ሳይድ ጠፋ ብዬ ቪዲዮ እንደማሰራ ተስፋ አድርጋለሁ እንደምንገናኝ እንግዲህ። ሳይዶ አላህ በሰላም ያምጣ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ወራህመቱላሂ ወበረካቱ። አሁን አዛን ብሏል፣ ይሁን ናፍጠር ይኸውላችሁ እኔ ጀሚላ ካሜራ ማኗ ጾመኛ ባትሆንም ግን አዛኝ እያፈጠረች ነው ማለት ነው። እንግዲህ አንድ ላይ እንደዚህ ፍጡራችን ይህንን ይመስላል ማለት ነው። አያችሁት ነው ጀሚላ እና